መካኗ ልጃገረድ ምንትዋብ ጫነው እየበዛ ስመጣ የሷ ቤተሰቦችም የሱ ቤተሰቦችም፣ አንዳንዴ ምርር አርጋ ታልቅሳለች። ወደ ኋላ ትመለስና ከዛሬ ስድስት ዓመት በፊት ጋብቻ ከፈጸሙ ከቀናት በኋላ ገዳሙን ጠበቀችው። ግራ ተጋባች። ሰርገኘ ወደ ደጋሹ ሄደ። እናት አባትም የብቻ በጎጆቸው ተዋቸው። በጎጆቸው ውስጥ እያሉ ከዛሬ ነገ ገዳሙ ሰውነቴን ይዳብሰኛል ብትልም ገዳሙ አንድም ቀን ዞር ብሎ አላያት። አለ እንዲህማ ከሆነ ሴቷ ሴት አግብቼ አንኖር ምን አረጋለሁ አለችና አንድ ቀን ልብሶቿን ሰብስባ ብድግ ብላ ስትሄድ እታች ወንዙን ምንጭን ተሻገረችና በቀርሳ በኩል አድርጋ ወደ ጎንጅ ስትወርድ ገዳሙ ከብቶችን እየነዳ ወደ ላይ ሲመጣ ፊት ለፊት ተገጣጠሙ። ደነገጠ። ወደ ተሂጅ ነው አላት። ወደ እናት አባቶች ነው ወደ እናት አባቶች የምሄደው አለች። እንዴት ምን ሆንሽ አላት። አንተ አንተም እኮ የወደድከኝ አልመሰለኝም አለችው። ገዳሙ በጅጉ ደነገጠ። ካገባት በኋላ እጅግ በጣም ይጸጸታል። ያኔ በማግባቱ ለምን እንደሆነ አላገባም ያልኩት ግን ምን በያላግባ ምላለው እያለ ታገባት በኋላ በሐሳብ ስቅት እሷንና የራሱን አካል ያየዋል። በጅጉ ያያዝናል ያኔ እሷ እንደዛ ስትለው ሚስጥሩ ተገለጠለት። ግን ምን ይላታል? ግድ የለሽ እኔ እወድሻለሁ፣ በጣም ነው የምወድሽ፣ ካንቺ ጋር መኖር ነው የምፈልገው። የልጅነት ጊዜም ካንቺ ጋር ነበረ፣ ክፉንም ደጉንም ከአንቺ ጋር አሳልፈዋለሁ እስከዚህ ቀን ድረስ። እናም አትሄጂ፣ እባክሽን ወቢት፣ እባክሽን አትሄጂ አላት፣ ግራ በተጋባ ቃል እንዴት ብዬ ልመለስ? እንዴት ብዬ ገዳሙ? ከዛሬ ነገ ተዛሪ ነገ እንትቀርበኛል ብዬ ነበር አልቀርበኛል። እኔ እንደውጥ እንዴት ጣራኔና አልወደድከውም እንዴት? አለች ወቢት እጅግ በጣም ትህት በሆነና እጅግ በጣም አይናፋር በሆነ መንገድ። ገዳሙ ደነገጠ። ወቢትዬ፣ አለ እጇን ይዞ በእጅጉን እምወድሽ በእጅጉን እምፈቅርሽ ጸረንሽ፣ ማለኝ ልጅ እኮ ነው ውቢት። ብቻ ብቻ፣ አንድ ነገር አለ። እሱ እስከሚስተካከል ብቻ ነው እኔ እናት። ለዛ እኮ ነው እንጂ ጠልቼሽ አይደለም። እና እባክሽ፣ እንዲህ ሁሉንም ግልጥልጥ አርጌ ቤት ስንደርስ እነግርሻለሁ፣ እነግርሻለሁ፣ እባክሽ ተለመኝኝ አላት። እሷም እንደዛ ሲላት ፈገግ ፈገግ አለች። ደስታዋ ከፊቷ ላይ አበራ። ከምሽቷ ከምጠልቀዋ ጀንበር ልክ የእሷን ፊት ቦገግ አለ። በዛሬ ምሽት ችግሯ የሚፈታ ገለዋ ተገለው የሚላወስበት የሚዋሃድበት ያ የምትመኘውን የምታገኝበት ቀን መጣ አለችና ደስ ካርት ይሁን እንግዲህ እሺ፣ እኔ ማይጠላ ይመስሉኝ እኮ ነው ለዴ ነበረ፣ አለችና አብረው እያወጉ በልጅነት ጊዜያቸው እየተሯጡ ከብት እያገዱ ጥጃ እየጠበቁ ፍየል እየነዱ በግ እየነዱ ያደጉበት መስክ ላይ ቁጭ ብለው የምትጠልቀው ፀሐይ እያዩ እንደ ልጅነታቸው እያወጉ አመሹና ወደ ቤታቸው ተመለሱ። ያን ቀን ገዳሙ በውስጡ እጅግ በጣም ደስ አለው። ውቢትም ደስ አላት። የልጅነት ጊዜዋን መለሰችው። ገዳሙ ታስታውሳለህ? አለችው ከአፋፉ ላይ ቁጭ ብለው እግራቸው ወደ ገደሉ እያንሰላዘሉ። ምኑና? አለ ገዳሙ ቀስ ብሎ ቀና ብሎ ከምትጠልቀው ጀንበር ልክ እሷም የምትጠፋበት ይመስለው በስስት ያያት ያኔ ያኔ ልጅ እያለሁ ፍየሏ ገደል ውስጥ ገብታ ባብ ይቆጣኛል ብዬ ለአመጣት ስል እዛ ወድቄ ያዲያን ከኛ አንተ እንደውም አንተ የወደክበትና ትልቁ ድንጋይ የተጫነ ጊዜ ታስታውሳለህ? እህ እሱንማ መች ረስቼው ክፉ ጠባሳ አለ። አረ በፍጹም ትዬ አረ በፍጹም እንደው ያኔ ልትሆኚ የነበረውን ሳስቡ ይዘገነነኛልና፣ በዛ ነው እንጂ እንደዚያ ያልኩሽ። አረ ምን በወጣኝ ምን ነው ወይ ትዬ አለን ደንገት። ጥሎ በይ ተነሽ እንሂድ አለ። ከዛ እሷም ቤስታሏን በጎን ጠቅልላ ልብሶቿን፣ እሱም እያዋጋ ከብቶችን እየነዱ ወደ ቤት ተመለሱ። የገዳያሙን ባት ከመስክ ቆመው የልጆቹ መምጣት ሲያው ደስ አላቸው። ሁለቱ ልጆች ደረሱልኝ ማለት ነው። ይሁወቱ አብረው መውጣት አብረው መግባት ጀመሩ። ለመዱልኝ ማለት ነው። ተመስገን። በጉዳዩ ጉዳይ አብረውኝ ያወጣሉ። በደስታው በመከረው አብሮ የሚቆም ልጅ ካደረስኩ እንግዲህ ምን ይሳኑ። አልፈጣሪ እግዚአብሔር ይመስገን። አንተ ሁሌ ደጅንም ረቅጠው ቅዱስ ሚካኤል አንተ ተመሰገን ክሁን ለዘላለም አንተ ተመስገን አለ ወደ ሰማዋን ጋጥ የጥላውን አባት ከወዲያ ሲመጣ የገዳሙን አባት ብቻውን ሜዳ ላይ ሲያመሰግን አይቶት አሃ ዛሬ ደግሞ ምን ተገኘ ጓዴ አለው ሁለት ሲገናኙ ልጁ ፍቅር አላቸው ጓዴ ጓዴን የሚባባሉት በስማቸው እንኳን አይጠራሩ ያኔ በደርግ ጊዜም አብሮ ነው አሉ የዘመቱት። አንደኛው ወድቆ በገደል ገብቶ ተንሸራቱ ስብርብር ሲል አንደኛው ጓዴ ብሎ አብሮት ወድቆ ተሸክሞን ያወጣል፣ ያተረፈዋል። ታሪካቸው በጣም ብዙ ነው። የሁለቱ ታሪክ ይለያል። በአንደኛው የመጣ ሰው ካለ አንደኛው ቀድሞ ይሞታል። ትሆኝማ አታያቸውም ወይ? ልጄን ደርሶ ከመስክ ሲመጣ ሚስቱን አስከትሎ አብሮት አለ ፈገግ ጓደዬው ጓዴ እንደው ኳንተ ያኔም፣ ታስታውሳለህ ህይወት የተረፈ ጊዜ፣ ዛሬ ይሄው አይኔም በአይኔ ሳላይ ሞቼ ነበረ ስትል፣ ባይነም ባይና አየ። እንግዲህ ከዚህ በኋላ ምን ትመኝ አለው። ይሄ የሚመኙት ይጠፋል ብለ ነው። ስንት ነገር አለ የሚመኙትማ፣ የልጅ ልጅ አለ፣ ስንት ነገር አለ። ተዋክን አረተው አለውና፣ ሁለቱ ተቃቅፈው ተሳሳሙ። ሰላምታ ተለዋወጡ፣ ውሏቸውን ቀኙት። እንዴት በኋላ እንዴት ነበር ዛሬ ስብሰበው የቀየው ሰው እንዴት ፈተው? አለው። አይ እሱንቶ እሱንቶ አንዴ እንደ ገደል እንደ ተካ በድንጋይ ብትንትን ያለውን በአንዴ ወደ ካብ መመለስ እኮ ይቸግራል። ሀይ ተው ብለን ነበር። ይሄው ዛሬ ላይ ተመልከት ተመልከት አሁን እራሱ እንዲክበው መጠበቅ ብቻ። አሁን ካቡን ለልጆች ሰጥተናል። እኛ አባቶችም ምንከበው አይደለ ብንችል መጸሎት ማረግ ብንችል፣ ደግሞ እንግዲህ አላደል አይደል ያኔ ጥንቱን እሱን እያሻገሩ መምከር መምከር፣ መንገዱን እንዲያው ማሳየት እሱ ነው የኛ ስራ። እንጂ ኛማ አለና፣ ሁለቱ ወጋቸውን እያዋጉ ወደ ላይ ወደ ተራራ ወጡ። ድንበሩ ላይ ሁሌም ቁጭ ብለው እዛ እ ላይ ድንበሩ ላይ አባግልቱ ብሳና ስር ቁጭ ብለው ሁሌም እንደሚዋጉት እዛ ላይ ቁጭ አሉ። የምጠልቀው ዋን ጀምበር እያያጁ ገዳሙ ከውቢት ጋር እያዋጋ ወደ ቤቱ ተመለሰ። ውቢት እንግዲህ ያን ቀን ልጁ ደስታ ፈጠረባት። ከአማቷ ቤት ዘላ ገብታ የተበጠበጡን ጠላ ምግቡን ተፍ ተፍ ተፍ አለች። እንደውም ትወት ነበረች ያንንም ለየላት አማቷ። ምን ተገኘኝ ልጅ አሉ አገግ ብለው ሩጫዋን ሲያው፣ አረ ምንም ምንም ምንም አልተገኘ እንደው ላግዝሽ እኮ ብዬ ነው አሉ። እሳቸውም በፍጥነቷ ደስተኛ በመሆኗ ልጃቸው አቸው በመልመዷ ደስ ብሏቸው እሰየኔ እሰይ ወልድ ይሳ ወልድ ይሳ በዝ በዝ በባድሞል ተክበት ውለጅበት አሉ መረቋ እጇን አሚን ማም አሚን አለች። በርካ ብላ ጉልበታቸውን እየሳመች ውቢት ወደ ባሏ ቤት እሺ ሮጠች ሄደች። ናንጂ ተና አባባ ጋ ዛሬ ስርዓትን ብላ እዛኑ ብላለች መይም አለች። የሚያልሻት ደግሞ ዛሬ ሳለ ባሏ አንቱ መባሉ የእናቱ በእናት ስም አለመጠራቱ ቅር ብሎት፣ ኧረ አይደለም እኔ እኮ እመይ ያልኩት አንተ እመይ ስለምትለው ነው እንጂ እኔ ማመይ ለማለት ነው አለች። ግን ግጥ ብላ በይ ተይው ግድ የለም መጠው አንቺ ሂጅ ቡናውን አፍ ይላታላት። ውቢት እየሮጠች ወደ ማቷ ቤት ተመለሰች። የዛን ቀን ደስተዋ እጅግ በጣም የላቀ ነበረ። ፀሐይዋ ጠልቃ ምሽቱ ጨለማ ወጦት ቡናዋ አብርኮ ራት ተበልቱ አባት እናት መርቀው እግር አጥባ ተመርቃ ወደ ምኝታቸው እስከሚሄዱ እጅግ በጣም ቸኩላለች። እጅግ በጣም ጓጉታለች። ልቧ ተሰቅላለች። ያኔ በጫጉላ ቤት ህጓ ተገንቶ የአካባቢው ማህበረሰብ እስከ አምጡት የደሙ ሻሽ ሲባል ክብረ ንጽህናዋ ድንግልናዋ አለመመስከሩ ቆጭተዋት ነበር። ዛሬ ግን በባሏ ፊት ባሏ እና እሷ ብቻ መስክረው ልታስረክበው ከወዲያ ወዲህ፣ ከወዲያ ወዲህ እያለች ያቺ ምሽቷ አልመሽ ብላት ወዲ አልጋ የመሄጅዋ መንገድ አመታት መስላት ታየቻት። ቡናው ተጠጣ። እግራ አጠበች፣ ተመረቀች። የቤተሰቦቿን የወላጆቹን አልጋ ነጠፈች። ከብቶቹን አስገባ፣ እላሚትን አለበ። የብሩይ ጭርጥ አለ። ገዳሙም ኡፍ ብሎ ወደ ቤታቸው፣ ሁለቱም እየተሰሳቁ በከፊል የወጣቸዋን ጨረቃ እያዩ ወደ ቤታቸው ሄዱ። ገዳሙዬ እንደ ድሮ ዋሽንትን ገዳም አሁንማ ስንቱን ልንፈው? ይኔ ያለም አላት። ሁለቱም ተሰሳቁ። ሁለቱንም ቆተተው ከቆይታል። እንዲሁ ዛሬ ከመሬት ተነስተ ልነፈው ነው አልክ እንጂ አለችው። አይ አንቺ ደግሞ እንግዲህ አለ። ሁለቱም እየተሰሳቁ ወደ ጎጆ ቤታቸው ዘለቁ። እንግዲህ ድንግሏ ልጃገረድ ታሪኩ ይቀጥላል። ወንድ ቤተሰቦቻችን ቤተሰቡን ሰብስክራይብ እያደርጋችሁ አብራችሁን ኑ። እንወዳችኋለን።